ምን ማድረግ እንችላለን? ታምጩ ያ ቻል ነው እናደርጋለን። ገንዘብን ቢሆን ከየትም ብለን እናመጣለን። ሰርቀንም ቢሆን እናመጣለን። አንተ ምን ስርቆት ነው የምታወራው? አሸፋፍን ባክ፣ እንሰርቃለን። በቃ ምንድ ነው ብታካብዱ። አንተ ረፋ ትጃጅ አለብኝ። አንተ ራሳ ትጃጅሞብንጠና እሸቱን እና የበሰለውን እየበሉ ማለት ነው። እና ምንም አለመጣለ ነው ነሺ። ተዘጋጃችሁ ለመውጣቱ ነው? ስለ እሱ ላናገረን የመጣውት ሀና፣ ትናንት ተነጋግረን የጨረስን መሰለኝ። ቆይ ዶክተር ስኩል ትረዳ ይገባ ነበር። ሰው አይደለ ሀና፣ የገባሽ አመሰለ። ከፍልልሻለሁ ካልኳት ገንዘብ በላይ ከፍዬላታለሁ። ከዚህ በላይ ምን ላድርጋት? እንደሰማሁት ከሆነ ከፍልልሻለሁ ብቻ ሳይሆን በድርጅቴ በኩል ሙሉውን ሕክምና አደርግልሻለሁ ብለሽ ነው ቃል የገባሽላት እና ቢሆንስ እናማ የገባሽውን ቃል ልታደርግላት ይገባል። ሰውዬ አቶ መስፍን ያኒን አባት ለማሳከም ቃል ገባ ከዶክተሩ ጋር በመነጋገር ቃል ገብቷል ማለት ነው። ዶክተሩ ግን አባቷ አንድ ነገር ከሆነ ተጠያቂ አንተ ነህ በማለት ዶክተሩንም አስጠንቅቀዋል። ከዚህ በፊት እንደምታወቀው ወይዘሮ ሜላት የሀኒ አባት ሙሉ ህክምናውን ወጪች እያሳክማለሁ ብላ ቃል ገብታላት ነበር። ቃል የገባችለት ምክንያትም ሀኒ በጣም ጥሩ ልጅ ነበረች ማለት ነው። ለሰላም ለልጇም ደሟን ሰጥታት ነበረ። በዛ ምክንያት አባትሽን አሳክምልሽ አለው በማለት ቃል ገብታላት ነበር። ነገር ግን ሀኒ በዲኤን ምርመራ ውጤት ምክንያት ሀኒ ልጃቸውና ስላልተገኘች ወይዘሮ ሜላት ቃሏን ቀይራ አሁን ላይ አላሳክምም። አን አንቺ ጥሩ ሰው መስለሽ ነበረ ቃል የገባውልሽ ከአሁን በኋላ እኔ አይመለከተኝም በማለት ሀኒን ሀኒ እግሯ ላይ ወድቃ ስትለምናት ነበረ። ሀኒን ግን አይ እኔ አይመለከተኝም በማለት ሀኒን አባራታለች ማለት ነው። ከስራም በዚህ ምክንያት ሀኒን ሰላምና ምናሴም በጣም አዝኖ ነበረ። አባታቸው ጋር ደውሎ መፍትሄ ሲያጡ ለአባታችን እንንገሩ ብሎ አባታቸውም በመስማት ያው በፍጥነት መጥተዋል ማለት ነው። አባቷን ለማሳከም ያው ንግግር አድርገዋል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደስ አላችሁ ያኔ የአባትም ሕክምናው ሊጀምሩ ነው ማለት ነው። እስከ መጨረሻ አባቷ ሕክምና ስለተጀመረለት ሀኒ በጣም በጣም ደስ ብሏታል። እንኳን ደስ አላችሁ ያኔ አድናቂዎች። ያው ይህ ነገር የሆነው ደግሞ በምስጥር ነው ማለት ነው። ሀኒ አልሰማችም። ሀኒ ሐኪም ቤት ተኝታ ነበረ። አባቷ ጋር አድራ ነበረ። ከዛ ተሬ እና ታምቹም ምንያ ሴት እና ታምቹም አብሯት ነበሩ ማለት ነው። አብሯት ነበሩ። ሀኒም አባቷ ገደም ብላ ነበረ። ከዛን ታምቹ ና ሴር ከውጭ እየመጡ ነበረ። ሀኒም ያው ገደም ብላ እንቅልፍ ወስዷት ነበር። ሀኒ ሀኒ እያለ ነበረ። ከዛን ወይኔ አታምርም እንዴ ይለዋል ታምቹ። ታምራለች ግን በእናት አሁን በጣም ታሳዝናለች ይለዋል። አሴር አንተ ቆይ ልጅቷ ምንም ምን ነገር አሳብ የላትም እንዴት እቺ ልጅ እዚህ ላይ ከተኝታ ይሄን እንደዚህ ከመሰለ አልጋ ላይ ብትተኛማ ቀኑ ሙሉ አትነሳም አንተ የምን ይመስላል ድምፅ ያለ ስል እሷም ነቃች ማለት ነው ከእንቅልፏ እንዴ መታቻውን እንደ አለቻቸው አንታይም እንዴ አይ እንቅልፍ ወስደውኝ ስለነበረ አላየዋችሁም ያ ብደቅስ ራሷን እምትሰሚ አይመስለኝም። አንተ ምንድን ነው የምታወራው? ይለዋል አሴር ደግሞ። ሌሊቱም ሙሉ እኮ ሲጨነቅ አድሬ ገና አሁን የተኛሁት እንቅልፍ የወሰደኝ። ምን አስጨነቀሽ አንቺን? ስላት እንዴት አላስብም? እንዴት አልጨናነቅም ማለት? ምን አዲስ ነገር ተፈጠረ? ዶክተሩ እኮ አንተ ከሄድክ በኋላ መቶ ነበር። ታዲያ ምን ዶክተሩ ምን አለሽ? ይላታል ከዛሷም ዛሬ የመጨረሻ ቀን ነው። አባትሽን ይዘሽ መውጣት ትችያለሽ፣ አለኝ ትለዋለች። ምን አሊያ ሴርም በጣም በመደንገጥ ታዲያ ምንድን ነው የምናደርገው? ምን አማራጭ አለ? ይዞ መውጣት ነው ትላለች። ክድዬን ትፈዮ ሳይታከም ከዚህ ቤት ንግንቃይ ይላል ተምቹም። ያው ተምቹ ደግሞ በፊትም ያው ያን ነገር ራሱ አባቷ ስለታመመ ነው እንጂ ምስጢሩን ለማውጣት ጫፍ ላይ ደርሷል ማለት ነው። ተምቹ ተምቹ አሁን ባዩሽን አንገቷን ይሄ ነው ማቀርበው እያለ እየዛተ ነበር። ከዚህ በፊት እንዳያችሁት ያው ባለፈው አኒ ይሄ ነገር ይከሰታል ብሎ ሳያስብ ያንን ፎቶ በሰላሳ ሺ ሽጦ ነበረ ማለት ነው። ሽጦ ገንዘቡ ደግሞ ለአሴር ነበረ የሰጠው ማለት ነው። በጣም ተጨናንቃ ስለነበረ አባቷ ታሞ ብር በማጣት በጣም ተቸግራ ነበረ። የእሷን የሀኒ ፎቶ በመውሰድ በብዙ ብር ሽጦ ነበረ። ያንን ብር ለአባባ ሕክምና ሰጥቶ ነበረ። ያው እነዛ ፎቶ የገዙ ሰዎች ደግሞ ለሌላ ነገር ተጠቅሞ ያው ያንን ታሪክ ሰርቀዋል፣ ማለት ነው። ሀኒ አሁን በጣም ትልቅ አደጋ ውስጥ ነው ያለችው። ነገር ግን ሀኒን አባት ለማሳከም አቶ መስፍን ስለመጣ እሷም ያው በጣም ደስ እንደሚላት ተስፋ አድርጋለሁ። ሁላችሁም ደግሞ ቪዲዮውን እስከ መጨረሻ ተከታተሉ። ኖላዊ ድራማ በጣም አሪፍ ድራማ ነው፣ ገብታችሁ ሁላችሁም ተከታተሉት፣ ብዙ ነገሮችን ተማሩበታላችሁ። በአሁኑ ሰዓት ላይ ብር ምን ያህል ሰው ልጅ እንደሚሸጥ በዚህ ቪዲዮ ላይ ብዙ ነገሮችን ትማራላችሁ፣ ማለት ነው። ያው ያለው በብሩ ተመክቶ ይኖራል፣ ደሃ ደግሞ በፈጣሪው ይመካል ማለት ነው። ሀኒ ግን ፈጣሪዋ እየለመናች ትገኛለች። ፈጣሪዋ ደግሞ ጥሏት አይጥላትም፣ ጥሏ አይጥላትም። እና ውድ ቤተሰቦቻችን የቻልነውን እናደርጋለን፣ ገንዘብም ቢሆን እናመጣለን፣ ሰርቀንም ቢሆን እናመጣለን ብሎ ታችሁ እያበረታታት ነበራን አንተ ምንድነው የምታወራው? አሸፋፍ ነው ባክ። እንሰርቃለን በቃ፣ ምንድነው የምታከብደው? እያለው ነበር። ለአሴር አሴር በፊት አሴር የነበረበትን ሁላችሁም ታውቃላችሁ። አሁን ላይ ግን ሀኒና አባቷ በመቆጣት ተሬ አሴር ከስራው ስርቆትን ትተዋል፣ ትቶ ነበረ። አንተ ይረፋት እጃጃ ልብኝ አንተ ራሱ አትጃጃልብኝ። እሷ ፊት ስለሆንክ ነው፣ ወደ ሳይሆን በግድ ተሰርቃታለች። አንተ ዝም በል እያለ ነበረ፣ ማለት ነው። ተሬና ተምቹና አሴር ትሰሚኛለሽ፣ ሻና ፋየ ከሳይታከሙ ከዚህ ቤት አይወጡም፣ እሺ። ድንገቱን እንኳን ገንዘብ ራሱ ባይገኝ፣ ታክሞ ነው የሚወጡት፣ ካልሆነ ግን ይሄንን ኦብስታሎ ማቃጠልላቸው እያለ ነበረ የቤዘሮ ባዩ እጅ እንዳለበት ታምቹ ተደርሶበታል። ታምቹ ግን ምን ያህል ጀግና እንደሆነ ይውላችሁ ከዚህ ቪዲዮ ላይ ትማራላችሁ ማለት ነው። ይህን ምስጢር አሁን ታምቹ እጅ ነው ያለው ማለት ነው። እሱ ምስጢሩን ያወጣል። እንደገና ደግሞ አቶ መስፍን ራሱ ከሰላም ጋር ሲያወራ ዲኤን ምርመራ ውጤት እንዴት እንደዚህ ሊሆን ይችላል? እኔ የጠበቅኩት እንደዚህ አልነበረም። ሌላ ሆስፒታል እንድትመረመሩ ሌላ ሌላ ምርመራ ይቀጥላል ሲል ነበር። አይታችሁ ከሆነ ማለት ነው። ዲኤን ምርመራ ውጤት ትክክል አይደለም በማለት አቶ መስፍን ቅሬታውን አሰምቶ ነበረ እና አቶ አባባም አሁን ህክምናቸውን ሊጨርሱ ነው ማለት ነው። አባባ ከነቁ በኋላ ደግሞ ሁሉንም ምስጥሩን ዝርዝር አድርጎ ለአቶ መስፍን ይነግራሉ የወይዘሮ ባዩሽ ሴራ እና ያው እርግ እንዴት እንደመጣች እዛ ቤት፣ ሁሉም ነገር ታሬ እጅ ነው ያለው። ባዩሽ በቅርብ ቀን ውስጥ አቶ መስፍን ቁጥጥር ስር እንደሚያውላት እናስ እንጠብቃለን። ያው ታሬም ስላለ አሁን ሁሉም ቤተሰብ ከሀኒ አባት ጋር ተዋውቋል። አቺ እንዴ አባይ አለችው፣ ሰላም ደህና ነህ እንዴት ነሽ እያለት ቆይ እንዴት በጠዋት መጣ ጥያቄ ነው የሚቀድመው፣ ወይስ ትንሽ እረፍት እረፍት ነው የሚቀድመው ስላት ሰላም አባቷ ጋ ደውላ ነበረ ማለት ነው አኔ በጣም ስለተጨናነቀች አባቴና አኔ በጣም ጭንቀት ውስጥ ገብታለች በማለት ሰላም አባት አባቷ ጋ ደውላ ህክምናውን እንዲያደርግላቸው ለአባባ ነግረዋለች። አቶ መስፈልም በፍጥነት መጥተዋል። ሁሉም ተኝተዋል። አንቺ ምንድን ነው በጠዋቱ አትተኝም? እኔም እልሽ ሄድተኛ ነበር። እኔም ልሽ የነገርሽኝ ነገር እውነት ነው። ምኑ የምርመራ ውጤት ማመን አልቻልክ አይደል? አባቴ በጣም እንዴት እንደዚህ ሊሆን ይችላል? ይለዋል ይላታል፣ ማለት ነው። ሰላምም እኛም ግራ ገብቶናል። ቆይ ግን እርግጠኛ ናችሁ አ፣ ወረቀቱ እንደዛ ነው የሚለው። ቆይ ግን አንተ እንዴት ነው መቀበሌ ከበደክ? ልቲ እኛ ሃና ለረጅም ጊዜ እኛ ጋር ስሰራ ስለቆየች ነው፣ እህታችን ብትሆን ነው ብለን የተመኘ ነው። አንተ ግን እርግብም አናም እኩል ሰዓት ነው የምታውቃቸው። ለምንድን ነው ታዲያ የእርግብን ልጅነት አምኖ መቀበሌ ከበደ ትለዋለች ለአባቷ። አባቷም አላቅም ብቻ ስሜቴ እርግብን እንጂ አናን አልወደዳትም ሲለው ይላታል አባቷም እማዬ ግን ሀናን ሳይሆን እርግብ ነው የወደደቻት ባኪሽ ሷን ታያት ግትር ስለሆነች እና ማመን ስለማትፈልግ ነው እንጂ እኔ ልቧ የምነግራት ተቃራኒውን ነው ይላል አባ አቶ መስፍንም ያው አቶ መስፍን ከበፊትም አውቀዋል ልጇ እንደሆነች አሴትን ፊት አረሳም ማለት ነው ሀኒ ልጁ እንደሆነች በፊትም አለ እኔ እርግብ ልጅ አይደለችም ብሏት፣ እንደውም እሷ ሰራተኛ ናት እያለ ነበረ ማለት ነው። ከዚህ በፊት እንዳያችሁት አሁንም ድጋሚ ምርመራ ይደረግ እንጂ እኔ ልጅ አይደለችም እርግብ አለበለዛ፣ እኔ ከዚህ ቤት ነው የምወጣ እያለ እንደዚህ ስትል ደግሞ በዱላ እንዳትል እያለችው ነበረ ወይዘሮ ሜላት እኮ በጣም ኃይለኛ ሴት ናት። በቃ ባዩሽ ስለምመክራት በቃ የባዩሽን ወሬ እየሰማች ልጆች ሁሉ ይፈሯታል። በቃ አትሰማም፣ ምስፋ ያለችው እንጂ አቶ መስፍንም እንደ ግትር ናት እያለ ነበረ። አባዬ በጣም ናፍቀኸኝ ነበረ ጀልዋለች። ሰላም አባዬ። አቶ መስፍንም ለስንት አመት ተለያይተን ቆይተን ነበረ፣ ያን አላ አላፈኩሽም። አሁን ወጣ ብዬ ስመደስ ነው ይናፈኩሽ ይላት አለ እሱም ነፍቆት እንደዚህ ነው እንዴ? ይልቅ ሳልጠይቅ አባቴ፣ ይልቅ ቤተሰቡ እንዴት ናቸው ትለዋለች። አቶ መስፍንም እነሱ እርጥብ ከደረቅ እየበሉ ምን ይሆናሉ። እርጥብ ከደረቅ ምን ማለት ነው? እሸቱንም ምኑንም ደረቁንም እየበሉ ነው ይላል። እሱም ይላታል። እያወረው ነበር አሁን ልግባ ብሎ ወደ ክላስ ሄዳ አኒ ምያው ወደ ዶክተሩ ስትሄዳ፣ አና እንዴት ነሽ? ተዘጋጀሽ? ለምኑ? ቴ ለመውጣቱ። ስለ ስለሱ ላናግር ነው የመጣሁት። አና ትናንት የተነጋግረን የጨረስን መሰለኝ። ቆይ ዶክተር አባይ እንደዚህ ሆኖ እያያ እንዴት ነው ይዘሽ ውጪ የምትለኝ? ትለዋለች እሷም እንደ በማለት ነው። ምን መድረግ አለብኝ እንዴ? ቢያንስ እኮ ልትረዳኝ ይገባ ነበረ። ሰው አይደለ? አና የገባሽ አልመሰለኝም ይህ ውሳኔ እኮ የኔ ውሳኔ አይደለም። የማን ውሳኔ እንደሆነ ባላቅም፣ ግን የማን ሁሉም ነገር ትክክል እንደሆነ ተረዳሁኝ አለች። እሷም ያው ምርመራ ውጤትም እሷ ስለምታቃቶ መስፍንም አይሆንም ስላለ በድጋሚ ምርመራ ሊካሄድ ነው። ዲኤን ምርመራ። ሀኒ አቋ ምን አይነት ልክ ያልሆነ ነገር ነው ደግሞ ያለው? እሱን እኔ አላቅም ግን የአባዬ ምርመራ ላይም የዲኤን ምርመራ ውጤት ላይም ችግር እንዳለ አውቃለሁ። ሀና እየወነጀርሽኝ እንደሆነ ታውቆሻል ይላታል ዶክተሩም! እየወነጀርኩ ሳይሆን ማወቄን እንድታቅ ስለፈለግኩ ነው ትለዋለች እሷ። ውይን ምንም አይነት ውሸት ያለ መረጃ ምንም ጥቅም የለውም ይላታል ዶክተሩም በመደንገጥ። ይህም ለአንቺ ለግሽ የምታቅ ያለሽ መቼም ዶክተር፣ ከመረጃ በላይ እኮ ሕሊና የምባል ነገር አለ ትላለች አኒም። እኔ ላይ ያለው እኔ ላይ እየተደረገ ያለውን እየወክ ዝም የምትል ከሆነ ነገ ነገ እምነትን ታጣበታለህ። ይሄ የግል ሆስፒታሉ ለትርፍ ነው የተቋቋመ። ወይዘሮ ሚላት የጨከነችብሽን ሆስፒታሉ ያስብልኛል ብለሽ ከሀሳብሽ ተሳስተሻል ይላታል እሱም ያው እኔ ማንም እርዳታ የምፈልግ ልጅ አይደለሁም። ወይዘሮ ሜላትም ማሚኛቸውን እርዳታቸውን ፈልጌ አይደለም ትላተዋ ጭቅጭቅ ለአባትሽ ምንም የምጠቅመው ነገር የለም ይላታል ዶክተሩ። ሰማኛለሁ ዶክቶር ለመጨረሻ ጊዜ ነው እየነገርኩ ያለሁት። ምንም እኮ እኔን ለማናገር አይጠበቅብሽም። ጥሩ ከእንግዲህ ከሰውና ከእግዚአብሔር ማን እንደሚበልጥና ያለን ያልን ምን ያልሽ ነው ይላታል ሱ ዶክቶር እውነት መድኃኔዓለም በመንበሩ ካለ አባዬ ይድናል፣ ካልሆኔ ግን ይሙት። ያኔ ግን ከእግዚአብሔር ወይም ከሶማን እንደምበልጥ እናቃለን እና ያለን በማለት እሷም ዶክተሩን ታስደነግጠዋለች። ያው ልሻና ችግርሽ መፍትሄ ፈልገሽ መፍትሄ ሲያጥርሽ ችግርሽን አሳልፈሽ ለፈጣሪ አትስጭ ይላታል። ይሄ ደካማነት ነው፣ ሰነፍ አትሁኝ ይላል። ፈጣሪ መፍትሄ የማይሰጠው ምንም ችግር የለም ትለዋለች። እምነትሽ የነ ኃይል ከሆነ እዚህ መምጣት አይጠበቅብሽም ነበር፣ እዛ ቤትሽ ሆነሽ ጸልያሽ ማዳን ነበረብሽ አባትሽን ይላል። እሱም በእምነት እየቀለደ ይገኛል። ይሄ ዶክተር ታሟል ማለት ነው። በእምነት እንደፈለግ ተዘባበትበት፣ እኔ ግን ከሰው ፈጣሪ እንደምበልጥ በደንብ ያውቃለሁ። ዛሬ ኑኑ አባዬን ይዤ ወጣለሁ በማለት እሷም ሮጣ ትሄዳለች። አቤት አቤት፣ እንዴት እንዴት አባቷ ነው የሚያፈናጥራት። ዋክ ጉረኛ፣ እያለ ዶክተሩ ይህ እየተሳደበ ነበረ። እስቲ ከአንቺ መዳነ ለማን እንደ ሚያድን እና ያለን በማለት እሷን በእምነቷ ያሾፋል ማለት ነው ዶክተሩ። እና ውድና የተከበራቸው የቻናሌ ቤተሰቦች የነበረን ቆይታ ይህን ይመስላል። በሌላ ቀጣይ ቪዲዮ ተመልሼ እስከምመጣ ባላችሁበት ሰላማችሁ ይብዛ። ፈጣሪ ሀገራችን ሰላም ያድርግልን። ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮውን እስከ መጨረሻ አዳምጦት፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።